እንግዲህ እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱን ከኛ ጎን ስላላችሁ እናመሰግናለን። እግዚአብሔር ያክብርልን። በጣም ነው የምንወዳችሁ የኔ ውዶች። እግዚአብሔር ከፍ ያለውን እንትን ይስጥልን፣ እንጀራ ይስጥልን። በውጭም ሀገር ውስጥ የሚያላችሁ እንግዲህ እህቴ በጣም እየተሰቃየች እና በጣም ኃይለኛ ቅጣት እየተቀጣች ነኝ። አንጀቴ ደስ ብሎኛል፣ ግን አንጀቴ ደግሞ ሊችልልኝ አልቻለም። ስለዚህ ያልቅበት ሰፈር ደርሻለሁ። ቀጥታ በቪዲዮ ነው የገባሁት። እንግዲህ ታሪክ አብረን ይሆናል። እንዴት ነው? እኔ ወደ እናንተ እየመጣሁ ነበር። ሰላም ነው? ምን ቤት ማገኘት ነው እ እገባለው እገባለው እማዬ፣ እንትን ፈልጌ ነበር እ የሚሄዱ ነው። አሁን ወደ ጉዳዩ አልበት ተሽሎታል። ከመጣሽ ያው ቃልን ልወስዳት ነው የመጣው። ለምን ለምን ያው ይበቃታል፣ ቅጣቷን በደንብ አይ፣ አሁንማ እንደሆነ ሰላም በና

ከእነሱ አስተናንሽ ያለሽ የቱን እያሳየሽ፣ አንደኛዋ ጥላት አንቺ ነሽ፣ እኔ ልሁን፣ እኔ ደግሞ አንቺ ጥላት አድርግሽኝ፣ አይደለ እኔ ግን የሚጨክናለት የለኝምለኝም ማስመሰልሽ ነው።